ሰላም ጤና ይስጥልን ተመልካቾቻችን፣ ከጀኔሬሽን ሚዲያ የሰዓቱን ዜና ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና፣ የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋጣኝ መፍትሔ ይስጥበት ሲል የጤና ባለሙያዎች ማህበር አስታወቀ። አቶ ጌታቸው ረዳ ሚስጢራዊ ነው የተባለለትን ሰነድ አወጡ። ለመሆኑ ይህ ሚስጢራዊ ሰነድ ምንድን ነው? በዝርዝር እንመለከተዋለን። ተመልካቾቻችን የጀነሬሽን ሚዲያን ሰብስክራይብ፣ ላይክ እና ሼር በማድረግ ከእርስዎ የሚጠበቀውን ኃላፊነት እየተወጡ አገልግሎትን ያበረታቱም። በቀጥታ ወደ መረጃው። የጉዳዩ አሳሳቢነት እየጨመረ በመምጣቱ የሚመለከተው አካል አፋታኝ መፍትሄ ይስጥበት ሲል ማህበሩ አስታወቀም። የኢትዮጵያ ሕክምና ማህበር መግለጫ አውጥቷል። ነገር ግን እስካሁን ምላሽ አላገኝም። በመግለጫው በአሁኑ ሰዓት በተወሰኑ የጤና ተቋማት በከፊል የጤና አገልግሎት እየተስተጓጎለ መሆኑን እንደሰማ ገልጿል። በመሆኑም ማህበሩ ትኩረት ይሻሉ ያላቸውን ጉዳዮች በመዘርዘር የሚመለከተው አካል ትኩረት እንዲሰጥበት ጥሪ አቅርቧል። ሐኪሞች በሚያነሷቸው ጥያቄዎች ማለትም የደሞዝ ማነስ፣ የጥቅማጥቅም፣ የስራ ቦታ ደህንነት እንደ ኢትዮጵያ ሕክምና ማህበር ተገቢ መሆኑን እንደሚቀበልና ለረጅም ጊዜያት ለሚመለከተው ባለድርሻ አካል ጉዳዩን ሲያቀርብና ሲሰራበት እንደቆየ ገልጿል። በአሁኑ ሰዓት ግን የጉዳዩ አሳሳቢነት እየጨመረ በመምጣቱም የሚ የሚመለከተው አካል አፋጣኝ መፍትሄ እንዲሰጥበት ጥሪ አቅርቧል። አሁን ያለው ሁኔታ ማለትም የጤና አገልግሎቱ እንዲሁም የመማር ማስተማር ሂደቱ በምንም አይነት ደረጃ ቢሆን መስተጓጎሉ ማህበረሰቡን የጤና ባለሙያውን እንዲሁም የጤና ስርዓቱን እጅግ ሊጎዳ የሚችል በመሆኑ ይህ ጉዳይ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴርና የሚመለከታቸው ባለድርሻ አካላት ከባለሙያዎች ጋር በመሆን አፋጣኝ የሆነ ሀገራዊ ውይይት በየደረጃው እንዲካሄዱና ችግሮቹ በውይይት እንዲፈቱ እንዲደረግ ማህበሩ ጥሪ አቅርቧል። ሀኪሞች እንዲሁም የጤና ባለሙያዎች አሁን ካለ ሁኔታ ጋር ተያይዙ በተለያዩ ቦታዎች ለእስር እየተዳረጉ መሆኑን በመግለጽ ባለሙያዎቹ ከእስር እንዲፈቱና ወደ ስራ ገበታቸው ተመልሰው ለማህበረሰቡ አገልግሎት እንዲሰጡ ቢደረግ የተሻለ እንደሆነና በዚህ ረገድ የሚመለከታቸው አካላት አስፈላጊውን እገዛ እንዲያደርጉ አሳስቧል። ማህበሩ ችግሮቹን ለመፍታትና መፍትሄ ለመስጠት ከጤና ሚኒስቴርም ሆነ ከባለድርሻ አካላት ጋር በሚያደርጓቸው ጥረቶች አብሮ ለመስራትና ትብብሩን አጠናክሮ በመቀጠል የመፍትሄው አካል ለመሆን ፈቃደኛ ፈቃደኛና ዝግጁ እንደሆነ አሳውቋል። የኢትዮጵያ ሕክምና ማህበር በሀገሪቱ ሐኪሞች እንዲሁም የጤና ባለሙያዎች የሚነሱ ጥያቄዎችን አስመልክቶ ለጉዳዩ ትኩረት በመስጠት የተለያዩ የሙያ ማህበራትንና ስፔሻሊቲ ሶሳይቲዎችን በማስተባበር ውይይት በማድረግ እንዲሁም ሙያ ማህበራቱ ከጤና ሚኒስቴር ጋር ተከታታይ ውይይቶች እንዲደረጉ በማመቻቸት ጉዳዩ ትኩረት እንዲሰጠውና አስቸኳይ መፍትሄ እንዲቀመጥ ጥረት ሲያደርግ እንደቆየ አስታውሷል። ማስጠንቀቂያዎች ቢለጠፉም የተመለሰ ባለሙያ የለም። የሐዋሳ ዩኒቨርሲቲ ኮምፕሬንሲቭ ሪፈራል ሆስፒታል ሬዚደን እና ኢንተርን ሐኪሞች ከቀናት በፊት በሰሞነኛው የጤና ባለሙያዎች እንቅስቃሴ ምክንያት የአዋሳ ዩኒቨርሲቲ ኮምፕሬሄንሲቭ ሪፌራል ሆስፒታል ሬዚደንት እና ኢንተርን ሐኪሞች በከፊል ስራ ማቆማቸውን ተከትሎም ዩኒቨርሲቲው ተደጋጋሚ ማስጠንቀቂያ አዘል ማስታወቂያዎችን ያወጣ ቢሆንም የወጡ ሐኪሞች አለመመለሳቸውን ገልጸዋል። ማስጠንቀቂያው የሙያ ክብራችንንና አገልግሎታችንን የማይመጥን ከመሆኑም በላይ ዛቻና ማስፈራሪያ የታከለበትና የሬዚደንት እስር ያስከተለ ስለነበር ካሳለፍነው ሐሙስ ጀምሮ ሙሉ በሙሉ ስራ ለማቆም ተገደ ናል ብለዋል።እስከ እስከ ትናንት ድረስ አንድ ጽኑ ህሙማን ክፍል ታካሚን ከሚከታተል ሬዚደንት ሀኪም በስተቀር ሁሉም ኢንተርንና ሬዚደንት ሀኪሞች ሆስፒታሉን ለቀው መውጣታቸውን የሚያስረዱት ሀኪሞቹ በአካዳሚና ብቃት ማነስ የተባረሩ ሬዚደንት ሀኪሞችን ለመመለስ የመሞከር አዝማሚያዎች ውስጥ ካሉ ተማሪዎች ሰምተናል ሲሉ ተገልጿል ከዚህ ጋር በተያያዘም የሐዋሳ ዩኒቨርሲቲ የሴኔትና ስራ አስፈጻሚ ኮሚቴ ባደረገው አስቸኳይ ስብሰባ በትምህርት በስራ ገበታቸው ላይ ያልተገኙ ኢንተርንና ሬዚደንቶች ወደ ትምህርታቸውና ስራ ስራቸው በመመለስ በየትምህርት ክፍሎቻቸው ሪፖርት እንዲያደርጉ በጥብቅ አሳስቧል። ወደ ትምህርት ስራ ገበታቸው የማይመለሱ ከሆነ ከግንቦታ 12 2017 ዓ.ም እስከ ሐሙስ ግንቦታ 14 2017 ዓ.ም ድረስ ብቻ የይቅርታ ደብዳቤ በማስገባት ወደ ትምህርታቸውና ስራ ገበታቸው እንዲመለሱ ፈቅዷል። በተሰጡት ቀናት ወደ ትምህርታቸውና ስራ ገበታቸው በማይመለሱ ተማሪዎች ላይ የሴኔት ስራ አስፈጻሚ ኮሚቴው የመጨረሻውን ህጋዊ እርምጃ እንደሚወስድ አስጠንቅቋል። ከዚህ ጋር በተያያዘ የሐዋሳ ዩኒቨርሲቲ ኮምፕሬንሲቭ ስፔሻል ስፔሻላይዝ ሪፈራል ሆስፒታል ማኔጂንግ ዳይሬክተር ዝናው ሳርምሶ በሰጡት ቃል የጤና ባለሙያዎች ጥያቄዎች ሀገራዊ አንድምታ እንዳላቸው እና በፌዴራል መንግስት የሚመለሱ እንዳሉ ሆነው በዩኒቨርሲቲው ደረጃ መመለስ የሚችሉ ጉዳዮችን ለመመለስ ዩኒቨርሲቲው ስራዎችን እየሰራ ስለመሆኑ ገልጿል። ካሳለፍነው ነው ሐሙስ ጀምሮ በሆስፒታሉ የሬዚደንት እና ኢንተርን ሐኪሞች ስራ ማቆማቸውን ያረጋገጡት አቶ ዝናው ይቅርታ ጠይቀው እንዲመለሱ የወሰነው ሴኔት ነው ሲሉ ተናግረዋል። በመሆኑም የጤና ባለሙያዎች ጉዳዩ አሳሳቢ ደረጃ ላይ ደርሷል ሲል ማህበሩ አስታውቋል። ኢትዮስፔ የነርሶች ማህበር የጤና ባለሙያዎች ጉዳይ አሳሳቢ ደረጃ መድረሱን የገለጸ ሲሆን ጥያቄ ስለጠየቁ የታሰሩ ባለሙያዎች እንዲፈቱ እንዲሁም ዛቻና መስፈራሪያዎች እንዲቆሙ ጠይቋል። ማህበሩ ይህን ያለው በተለያዩ የሀገሪቱ አካባቢዎች እየተካሄደ ባለው የጤና ባለሙያዎች ወቅታዊ እንቅስቃሴ ዙሪያ በላከው መግለጫ ነው። ማህበሩ አሳሳቢ ደረጃ ላይ ለደረሰው የጤና ባለሙያዎች ጉዳይ መንግስት ትኩረት እንዲሰጥ ጠይቋል። በአሁኑ ሰዓት እየተነሱ ያሉት የባለሙያዎችና የማህበሩ አባላት ጥያቄዎች ማለትም የተቋማት የግብአት እጥረት መኖር፣ የደሞዝ ማነስ፣ የጥቅማ ጥቅም አለመኖር፣ የትምህርት ዕድልና የደረጃ እድገት አለማግኘት፣ የስራ ቦታ ደህንነት አለማግኘት ለረጅም ጊዜያት ከሚመለከታቸው አካላት ጋር ለውይይት ሲቀርቡና አጀንዳ ሆነው የቆዩ መሆናቸውን ገልጿል። ጉዳዩ አሳሳቢ ደረጃ ላይ እየደረሰ በመሆኑ ሁኔታው የመንግስትን ትኩረት እንዲያገኝ ጠይቋል። የሕክምና አገልግሎት ተቋርጦ ወይንም ተስተጓጉሎ ጥያቄ ማቅረብ የጤና ተቋማቱም ሆነ ጤና ሙያተኛው ማዕከል የሆኑትን ታካሚዎች ለሞት ለእንግልት የሚዳርግ በመሆኑ የምንቀበለው አይደለም ያለው ማህበሩ፣ ስራዎቹ በአስቸኳይ ወደ ነበሩበት እንዲመለሱ ሙያተኞች፣ የተቋማት ኃላፊዎችም ሆነ ጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይትና የመፍትሄ አቅጣጫ በማስቀመጥ የመፍትሄ አካል እንዲሆኑ ሲል ጠይቋል። ጥያቄ ጠይቃችኋል ወይም አስተባብራችኋል በሚል ምክንያት በእስር ላይ የሚገኙ የጤና ባለሙያዎች እንዲፈቱ በተቋማትም ሆነ በሌሎች አካል የሚደረጉ ዛቻና ማስፈራሪያዎችም እንዲቆሙ ጠይቋል። ጥያቄ ያላቸው ነርሶችም ሆነ ሌሎች ሙያተኞች ለውይይት በሚዘጋጅ መድረኮች በመገኘት ጥያቄያቸውን እንዲያቀርቡና ለመፍትሄ ተባባሪ እንዲሆኑ ጠይቋል። አቶ ጌታቸው ረዳ ሚስጥራዊ ነው የተባለ ሰነድ አወጡ። ለመሆኑ ይሄ ሚስጥራዊ ሰነድ ምንድን ነው? በዝርዝር እንመለከተዋለን። የጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ያወጡትን ሚስጥር እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ አቅርበዋል ሲል የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት አስታውቋል። ጥቂት ወንጀለኞችን ለማዳን ሲባል በህዝብ ስም መነገድ ይቁም ያሉት አቶ ጌታቸው ረዳ የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ጽፈት ቤት የምስራቅ አፍሪካ ጉዳዮች አማካሪ ሚኒስቴር አቶ ጌታቸው ረዳ በቅርቡ ፋና ቴሌቪዥን ላይ ቀርበው የተናገሯቸውን ንግግሮች አስመልክቶ የተቃውሞ መግለጫ አውጥቷል። በመግለጫው አቶ ጌታቸው ረዳ ለፋና ቴሌቪዥን የሰጡትን ቃለ መጠይቅ የሕግ ልዕልና ለማረጋገጥ ያለመ ሳይሆን የሕዝቡን የትግል ታሪክና ቀጣይነት የሚያጎድፍና የሚያጨልም በቂም በቀል የታጨቀ ነው ሲል ገልጿል። በስልጣን ቆይታቸው የታዩ ውድቀቶች ሙሉ በሙሉ ወደ ሌላ አካል ሲያላክኩና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 ፍትህና ተጠያቂነት እንዲረጋግጥ የሚደረገውን እንቅስቃሴ የሚጎዳ በጥናቱ ተሳትፎ የነበራቸው አካላትና ቤተሰቦቻቸው ጭምር ለአደጋ የሚያጋልጥ የነውር ነውር ነው ሲል በምሬት ወቅሷል። የጊዜያዊ አስተዳደሩ ፕሬዚዳንት በመሆናቸው ብቻ ያወቁትን ምስጢር እንደ አንድ የህዝብ ብሔራዊ ጉዳይ እስከ መጨረሻ መጠበቅ ሲገባቸው ለርካሽ ገበያ ማቅረባቸው ማንነታቸውን ያሳየ ተግባር ነው ሲል አቶ ጌታቸው ረዳን ወርፏቸዋል። የፕሬዚዳንት ጽህፈት ቤቱ መግለጫ ተከትለው ወዲያውኑ ምላሽ የሰጡት አቶ ጌታቸው ረዳ የተጠናው ጥናት ተንተርሶ ወደ እርምጃ እንደማይገባ ስላወቅኩኝ ወደሚመለከተው አካል የበላይ አካል መረጃውን ልኬዋለሁ ብለዋል። ሚኒስትሩ በጥናት ሰነዱ መሰረት ህጋዊ እርምጃ ሊወሰድባቸው ከሚገባ ተጠያቂዎች አንዳንዶቹም ከሀገር ወጥተዋል ሲሉ ገልጸዋል። ሰው መሸጥ ስሌቭ ትሬዲንግ ኢን ሞደርን ፓርላንስ ለትግራይ ህዝብ የማይመጥን ወንጀል ነው የሚል አገላለጽ በፕሬዝዳንት ጽህፈት ቤት በወጣው መግለጫ የለም ያሉት አቶ ጌታቸው ረዳ ሰነዱ ግለሰቦችን ከማጥቃት ባለፈ የህግ ልዕልና እንዲረጋገጥ ያለመ ነው ሲሉ አብራርተዋል። ሚኒስትር አቶ ጌታቸው ረዳ በጥናት ሰነዱ የተጠቀመው ሀቅ ነው፣ ጥቂት ወንጀለኞች ለማዳን ሲባል በህዝብ ስም መነገድ ይቁም ብለዋል። ለመሆኑ ምስጢራዊ ሰነዱ ምንድን ነው?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 ወደ ሀገር ማዘዋወር የመንግስት ስራ ምቹ ባልሆነ መንገድ መምራት፣ ኃላፊነት ባልተገባ መንገድ በመጠቀም ሙስና መፈጸማቸውን ያረጋግጣል። በሰነዱ በተጠቀሱ የወንጀል ተግባራት በሰራዊት አመራር ያሉ የነበሩ የጀኔራል ማዕረግ ካላቸው ከፍተኛ ወታደራዊ መኮንኖች እስከ ቀበሌ አመራር ያሉ አስተዳዳሪዎች፣ ነጋዴዎችና ሌሎች የሚገኙባቸው 231 ተጠርጣሪዎች በስምና አድራሻቸው ተጠቅሷል። ሰነዱ በሕገ ወጥ መንገድ የተዘዋወሩ ኤርትራውያን ስም፣ የተዘዋወሩበት ቦታ እና ቀን፣ ያረፉባቸው ሆቴሎች እንዲሁም ለሕገ ወጥ ዝውውሩ ገንዘብ ገቢ ያደረጉባቸው የባንክ ሂሳብ ቁጥሮች ሰፍረዋል። የጥናት ሰነዱ የሰወረው ማስረጃ፣ የድምጽ ቅጅ እንዲሁም በቅርብ የተቀረጸ ምስል ያካተተ እንደሆነ ይዘረዝራል። በሰነዱ በቀንደኛ ተጠርጣሪነት ከተጠቀሱት ከፍተኛ መኮንኖች አንዱ የሆኑት ተወልደ ገብረትንሳኤ በቅርቡ ከአገር መውጣታቸው ሚኒስትር አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር በነበራቸው ቆይታ ጠቅሰዋል። ተመልካቾቻችን ከጀነሬሽን ሚዲያ ለሳቱ የነበሩን ዜናዎች እነዚህን ይመስሉ ነበር። በሌላ የጀነሬሽን ሚዲያ ዜናዎች እስከምንገናኝ የጀነሬሽን ሚዲያ ሰብስክራይብ፣ ላይክ እና ሸር በማድረግ ከርሰው የሚጠበቀውን ኃላፊነት እየተወጡ አገልግሎቱን ያበረታቱ። ጤና ይስጥልን።